ከአንጀታቸው ለማውጣት ይህ ኦዲየንስ ጊዜና ቦታ አይመርጥም። በአንድ ጀመር በአንድ ሌሊት ያወርድሻል። የእውነቴን ነው እንዴ? እነሱማ ክበር ያለብሽ የራሳቸው ጉዳይ እንደ ልብ የምናገረው አይባልም። እረ በስማም። እኔ እንዴት እንደምፈራቸው አላየሽም? እንዴት እንደምፈራቸው አልተረዳሽምም? አልገጓሽምም አሁንግ በጣም እንኳን ጭራሽ በስማ እኔ በጣም ነው የማከብራችሁ። በሀይሚ ጉዳይ በጣም ሆት ሆኜ በእል ከተናገርኳቸው ውድ ቤተሰብ በጣም ይቅርታ። የዛሬው ቪዲዮ ግን ማለት ነው ከልብም ከምንም ከምንም በጣም ልብ የሚሰብር ሆኖ ስላገኘሁት ስሜታዊ ሆኜ ልታዩን ትችላላችሁ። ነገር ግን ከምንም በላይ እናንተ በእሷም ስም በራሴም ይቅርታ መጠየቅ እፈልጋለሁ። የማየው ነገር ከጣም በጣም ስሜታዊ ስላደረገኝ ነው። በጣም ሶሪ

እኔ ማቃትና መመዘናት በአሁን ማንነቷ ሳይሆን በፊት በነበረው ጸባ እንደዚህ በዚህ ደረጃ ወን መፈታተል። ወይኔ ትዕግስት፣ ወይኔ ትዕግስት፣ ወይኔ ትዕግስት። ወይኔ ወይኔ ወይኔ። መቼም ከነበራቸው ነገር ከነበራቸው ነገር ነው እንጂ ማለት ነው። ክርስቶስን በጣም ትዕግስት የሚፈታተን ነገር ነው እያደረገች ያለችው። በኢየሱስ አረ በእናታችሁ የሆነ ነገር በ በቃ ምንድን ነው በእውነት። እረ በስመአብ ምንድን ነው? ከዳኒ ጋር ዳኒ ነፍስ እኮ አልገደለም። ወደድኩሽ ነው እንጂ ያለው። ነፍስ አልገደለም። በሰዓቱ በዳኒ በጣም ተናድጄ ነበር። አብዛኞቻችሁ ግን አሁን ላይ በጣም አናደዳችሁን በተለይ በትናንት ነው በሚደርሰኝ መልእክት በጓደኞቼ በምናምን የምትልኩት መልእክት በጣም ነው የሚደብረው እናቴ አትጥላኝ ወይ አባቴ አይጥላኝ እግዚአብሔር አይጥላኝ ይህን ያክል ምንድን ነው ከዳኒ ጋር ዳኒ ነፍስ እኳ አልገደለም ወደድኩሽ ነው እንጂ ያለው ይህን ያክል ምንድን ነው ከዳኒ ጋር ዳኒ ነፍስ እኳ አልገደለም ወደድኩሽ ነው እንጂ ያለው ነፍስ አልገደለም በሰአቱ በዳኒ በጣም ተናድጄ ነበር አብዛኞቻችሁ ግን አሁን ላይ በጣም አናደዳችሁን። በተለይ በትናንት ነው በሚደርሰኝ መልዕክት በጓደኞቼ በምናምን የምትልኩት መልዕክት በጣም ነው የሚደብረው። እናቴ አትጥላኝ ወይ አባቴ አይጥላኝ እግዚአብሔር አይጥላኝ እንጂ እውድሽ ነበረ ጠላዎች ምን አገባኝ። የሰው ልጅ እኮ ይቀየራል። ትናንት እንደዚህ አልነበርሽም ሀይሚነች እንዲህ የምታወራው እኔ ዛሬ ነው ያዩት ቪዲዮ ይህንን ሀይሚነች እንደዚህ የምታወራው የእውነቴ የሆነ ነገር አስነክቷት ነው እንጂ በባህሪዋ ይቺ ልጅ እንደዚህ አልነበረች ያከበረሽ ከዛ ማለት ከነበርሽበት ህይወት ያነሳሽን ኦዲየንስ በዚህ ደረጃ ሀይሚ፣ ኧረ በለው በጣም ዛሬ በጣም ተቀይርሻ። የሰው ልጅ ትናንት በረገጠበት ጫማ ዛሬ አይረግጥም፣ የእግሩ ሳይዝ እንኳን ይጨምራል። አምና የለበስኩትን ልብስ ዘንድሮ አለብሰውም። አብዛኞቻችሁ ታውቃላችሁ። ምን አይነት ንግግር ነው ሀይሚ? ምን ሆነሽ ነው? ኦዲየንስ አይሳሳትም። እኔ በፍጹም ይሄን ነገር ያሳየሽውን አንቺ ያንጸባረቅሽውን አንቺ የተናገርሽውን ነው እንጂ ከአንቺ ከተሳሳተ መንገድ ላይ ካለሽ እንደዚህ አጥፍተሻል፣ እንደዚህ የሆነሻል ይላል እንጂ በፍጹም የሚመለከትሽ ሰው አይሳሳትም። ሁለት መቶ ሺህን ያስገባሽ ሰው ሁለት መቶ ሺህ ሰው አይሳሳትም። ከራሴ ላይ የሆነ ስህተት ቢኖር ነው ብለሽ እንዴት ራስሽን መመልከት አቃቶች? አንቺ ከብሩክ ጋር እንድትሆኝና አንቺ እየተሻለ ህይወት እንዲኖርሽ እንጂ ኦዲየንሱ እንዴት አንቺ እንደዛ እዚህ ቦታ እንድትደርሺ እዚህ ቦታ እንድትሆኝ በምን መልኩ ብታስብ ነው ኦዲየንሱ? እኔ የእውነት ነው በጣም እየተንቀጠቀጥኩ ነው ያየሁት። በጣም ሮንግ ነው፣ ትልቅ ስህተት ነው። ይቅርታ መጠየቅ አለብሻ። የእውነት በዚህ በፊት የሰጠኝን ዛሬ መልስለታለው ማለት ነው። ምክንያቱም እኔ በሁለታ መታሰር አልፈልግም። አይታወስም እኮ ለእሱ የተሰጠ ነገር አለው ማለት የምመልስለት እቃዎችን እንዲታይ እሱ የኔን ስልክ የማይመልሰው ምናምን ለራሱ ብዬ ነው እቃዎቹን ለመመለስ እንጂ እኮ እኔ ለራሴ ጉዳይ ብዬ ኧረ፣ ይህቺ ተራ ነገር እኮ ስልክ መዝጋት ምናምን። ሪሊ ሃይሚ ተቀይራለች። የማየውን ማመን እስከሚያቅተኝ ድረስ የሚያየውን መመልከት እስከሚያቅተኝ ድረስ ነው ሃይሚ በጣም ተቀይራለች። ነገሮች ሁኔታዎች በጣም ቀይረዋታል። የእውነት በስመ አብ እኔ ማለት ከባህሪዋ ይችን ልጅ ዩቲዩብ ላይ ስናቃት ከሁለት ዓመት በላይ ይሆናል። እና በዚህ ጊዜ ውስጥ ያልተቀየረች ልጅ አሁን ላይ ከሰማይ የሆነ ነገር መጥቶ አይቀይራትም። ስለዚህ አንድ ምክንያትና አንድ ሪዝን አለ የተቀየረችበት

ሀይሚ ስነ ስርዓት፣ እኔን ህል ውስጥ አስገብተሽ የሆነ አንቺን ሌላ ነገር እንዳደረገሽ፣ እኔን ህል ውስጥ እያስገባሁህ አይደለም። ስነ የእውነቴን እምላቸው የሆነ በቃ የቀየራትና የሆነማ እንትን ያረጋት ነገር አለ። በእውነቴን ነው ይች ልጅ የሌለባትን ጸባይ የሌለባትን ባህሪ ነው እያየሁ ያለት፣ ወይም ደግሞ የሆነችው ሌላ ኦዲየንሱ እኛ ያልተመለከት ነው፣ እኛ ያላየ ነው። የሆነ አንዳች ነገር ግን አለ። ሶሪ፣ በጣም እኔ በጣም ይሄን ስል ማለት ነው እንጂ በዚህ ደረጃ ልጅቷ ምን ሆና ነው? አይደረግም እኮ ሰው ተጣላኝ ብሎ የዛሬ ሁለት ዓመትም የዛሬ ዓመትም ወይም ደግሞ በሆነ ጊዜ ላይ የተሰጠንትን አይደረግም። በስማ በቃ ዝም በጣም የጠገበችው በጣም የጠገበች አግኝተሽ ነው ጠገበች። ሪል ብሩኬ፣ ትክክል ነፍ በጣምበጣም ኔ ይቅርታ አድርጉልኝ ያሚሄዱንዎች፣ እናንተ አሁንም ለእሷ ሳይድ ልትይዙ ትችላላችሁ። እኔ ግን ከእናንተ ካለው ስሜት አንጻር ነው ባለፈውም ቀደም ብዬ ስላላየሁት ነው እናንተን በዛ ደረጃ ስትናገር ኮሜንቱም በጣም ብዙ ነገሮች ሲወሩ አይቼ ነው በዛ ሳይድ እና ከምታሳየው ሁኔታ አንጻር ነው እና የቅርቡ ያላችሁ ሰዎች ፕሊዝ በቃ ማለት እንዶ ቢያንስ ኮሜንቱን እንድታይ ቢያንስ ደግሞ ሌላው ይቅርና ኮሜንቱ ይቅርና ራሷን ቁጭ ብላ የምትመለከት ጊዜ ያስፈልጋታል፣ የጥሞና ጊዜ እና ምን ይነካቸው ማንም ያጥግበኛ ቃጥቼ ይሻል። አረ ሀይሚ የማይደረግ ነገር አታድርጊ። በጌታ አንቺ ሰው አናደደኝ ብለሽ ሰው አለ ብለሽ ነው። ማስታወሻ ምንም አይነት ነገር ስለማልፈልግ ነው። በቃ አለቀ፣ ጨረስኩ። ነገርኩሽ እኮ ሽጪው እና ተጠቀሚበት። ምንም ያላጡ ቤተሰቦች አሉ ነው እኮ መነካት የሌለበት ቦታ አትንቂ፣ አትንቂ። ታይም ያረባ ነው፣ ረጅም ጊዜ ሆኖ ነበር። አንድ ነገር መናገር የምፈልገው ነገር ምንድነው እዚህ ጋር እያደረገች ያለችው ነገር ወይ ደግሞ ከራሷ የሆነ ከውስጥ የሆነ ችግር ገጥሟት የሆነ እንትን አላት ወይም የጠላችበት ሌላ ሚንስ አላት እንጂ ማለት ነው። ኦዲየንሱ መራገጥ ብሩክ ላይ እንደዚህ አይነት ሪያክት ማድረግ እሱ ሲሆን ያከበራትን የወደዳትን ያነሳትን በብዙ ነገር ከጎኗ ያለውን ኦዲየንስና ቤተሰብ በዚህ ደረጃ መርገጥና መናገር በጣም በጣም አግባብ አይደለም። የእውነቴን ነው ማለት ሰው እንዳነሳ ሁላ ለማውረድን በጣም ቀላል። የእውነት አንዴ አትጠሉ ያላችሁን ነገር ጠብቆ መሄድ ነው ጥሩ። ዝና ያሰክራል፣ ዝና ክፉ ነው። ጭብጨባ ምንድን ነው? የንትየትንኛ ታሪክ ትንኛ ትገባለች። ከዛ ኋላ አዲስ ነሽ ገና መብረር ስችለዋ ነው ስልክ ሲያገኛት፣ ጓደ ምንድን ነው እንዴት አልሽ ዛሬ? በስመ አብ ሰው ሁሉ በቃ በእኔ መብረር ደስ ብሎ ሲያጨበጭብ ነበር አለች። ገባችሁ አይደለ ግን እነዛ ሲያጨበጭብ የነበሩ ሊገሏት እንደሆነ አልተረዳችም። ትንኛ ኦልሬዲ አንቺም ያጭብጨባና ያዝና አዘናግቶሻል። በጣም በጣም ራስሽን እያመለጥሽን ያለሽው ሀይሚ በጣም በጣም በቃ የእውነት ከአንቺ የማይጠበቁ ተግባሮችን ነው እያየን ያለ። ስነ ስርአት ሀይሚ እኔ እንዳስደብርሽ ካልፈለግሽ ስነ ስርአት እመታሻለሁ። ረፊ አትፎክር በእናት እዚህ ውስጥም እቃዎች አሉ። ያው አንድ ላይ አድርጌ ላለሁ። በነገራችን ላይ ይሄ ደግሞ ቀለበት ነው። ከዚህ በኋላ እኔ ራሴ ነፃ ወጥቻለሁ። ፈረዛው ሰጀኝ ንከበል ተቀበለኝ ንከበል እዚህ ለምንድነው እንደዛ የምታየኝ? ትክክለኛ ነገር ነው እያደረኩ ያለሁት። እንዴ ታይሽ ምንድን ነው አርፎ መቀመጥ ምናምን ምናምን። እንዴ ደንስ ተመልካቹ ምን ይለኛል ብለሽ ማለት ነው? ተመልካቹ የሚናገርሽ ምን ይለኛል ብለሽ ማለት ነው? ቢያንስ ቪዲዮ ቪቲዮ አታደርጊው ኦዲየንሱንስ እንደ ልብሽ እንደዛ ተናገሪ። የእውነት ድጋሚ እንደዛ አይነት ስህተቶችን ባትጨምሪ ግን በጣም አሪፍ ነበር። በስማ ዛሬ የእውነት የዓይኔ ትልቅ ቅሌት ሊታዩ ዳኒጋ እንደዚህ አይነት አንተ እንደምታስበው ይሄ የዘቀጠ እንትን የለኝም። እሺ እና አንከ ሌላ የረሳሁት ነገር እንዴት ነው የኛ ነሽ? ግን አንቺ የኛ ነሽ? ምን በስርዓት እያሰብሽ ነው። ይሄም ለልደቴ ከወርቁ ጋር የሰጠኝ ቀሚስ ነበር። አረ ውርደት፣ አረ ውርደት፣ አረ በስማን በዘራችሁ የማይደርስ በእንደዚህ አይነት ጉዳይ በእንደዚህ አይነት እሹ በዘራችሁ መድረስ የእውነት ይሄ ከባድ ውርደት ነው። ለሱ ትልቅ የስነ ልቦና ጉዳት ነው። አንቺ ያላሰብሽውን ያላወቅሽው ነገር ነገ ታርቀሽ ከሱ ጋር ልትሆኝ ትችያለሽ። ነገ ከእሱ ጋር አንድ ላይ ልትሆኝ ትችያለሽ። ግን አንቺ ይህን አይ ነገር አይተም ይሄ ቪዲዮ ግን ቀሪ ነው። ነገ ብዙ ትዝብት ውስጥ ትወርቂበታለሽ። ባሏልሽበት ነገ የሆነ ስህተት እንትን ብሎ ይሄን ፋይል የሚመዘዝብሽ አንቺ እኮ ተብሎ ነገ የሚወራውና ስለ አንቺ ሰው ሁሉ መነጋገር የሚያደርገው ሰው ሁሉ ስለ አንቺ ጉዳይ የሚያወራው ይህንን ይሹ አንስቶ ነው የሚያወራው። ነገ የምታፍሪበት በዚህ ቪዲዮ ነው። እኔ ሀይሚ የእውነቴን ነው የምልሽ፣ እንደ ወዴንሱ በባህሪሽ በጣም ትሁትና በጣም ተወዳጅ የነበርሽ ልጅ ነሽ። በዚህ አንድ ወር ውስጥ ግን ምን እንደለወጠሽና እኔ ሲጀመር ከሆነ ጊዜ በኋላ ስካታኝ በጣም ተለውጣብኝ ነበር። ማለት ፊዚካሊም የሆነ ሜንታሊም ንግግሯ፣ ምናምን ያለው ነገር በጣም ተቀይሮብኝ ነበርና። ዲዩ ግን በዚህ ደረጃ ግን አልጠብቁም። ሮንግ ነው በጣም ይሄ ቀሚስም፣ እንደዛው በሱ በኩል የመጣ ቀሚስ ነው። በእሱ በኩል የመጡ እቃዎችን አንድም እቃ አልፈልግም። ስለዚህ ውሴት ነው የሚያደርግሽ አንቺ ነገሮች እኮ እንዳይቀጥሉም በጌታ እን ይስተካከላል እኮ ተራ ነገር እኮ ነው። ይስተካከል ማይመስላቸው ሰዎች አሉ ልክ እንደሱ አይነት ምንድነው ብሮ እዚህ ጋር ፋውል የሰራው? ምንድ ነው እዚህ ድረስ አንቺን እንድትሆኝ ያደረገበት አንኳር ነጥቡ? ወይ እኛም አናውቀው አንቺ የተረዳሽበት አንቺ እዚህ ሁኔታ ውስጥ ወድቆ ነው እንደዚህ ሆኖ ነው እንደዚህ አድርጎኝ ነው ምናምን ለምን ግልጽ አርገሽ ወይ አትናገሪውም? ወይ ተጨባጭ የሆነ ነገር የለውም ከአንቺ ጋር የገጠመው ልጅ አንቺ ባህሪውን የወረሽው ልጅ ዳኒ ምን አይነት ስብዕና ምን አይነት ሞራል እንዳለው እሱ ቪዲዮ ላይ ሄደሽ የለቀቀውን ነገር ይህ ወይም ደግሞ ስለ እሱ ያልተረዳሽውን ከዚህ ቀደም ያለውን ባህሪውን እናሳይሽ እኮ እኛ ደጋግመን ብለናል። በዚህ ደረጃ ግን ራስሽን በሚያዋርድና በእንደዚህ ደረጃ ግን ፍጹም ፍጹም ፍጹም ፍጹም አልጠበቅንም። በእውነት በጣም በጣም የሚያሳፍር ነገር ነው። እኔ እንደባለፈውም የሆነ ነገር ሐሳብ፣ ኮንሰብት አግኝቼ ለመውጣት ነበር ያሰብኩት። ግን እንዲህ አይነት አመለካከት ይዘሽ መተሽ ራስሽን ማዋረድሽ ብሩክን ብቻ አይደለም ራስሽን በእል ውስጥ ማዋረድሽ ነው ያዘንኩት የሀይሚ ቤተሰብ የጨረቃ ፋሚሊ የእውነቴን ነው ብላችሁ እኔ ካጠፋውና ከተሳሳትኩኝ ይቅርታ እኔ ካጠፋውና ከተሳሳትኩ ይቅርታ የሐይሚን ግን ባህሪ እንዴት ነው የተረዳችሁት እኔ ስላልገባኝ ነው እንዲህ እንዲበድሏት ነው እንደዚህ አርጓት ነው አትፍረድ ካላችሁኝ አዎ አልፈርድም በቃ ግን እኔ አሁን ማለት ነው እሳም አያለው ሰማለው ግን አልፈርድም ብዬ ነበር ለመግባት የሞከርኩት ግን የማየው ነገር ግን መቋቋም ከምችለው በላይ እቃዎችን ውሰድልኝ እኔ ጥፋተኛው እና ለማስተካከል አንድ በጀመርከው መዘዝ መሰለኝ እንደዚህ እኔ ሴት ነሽ ብዬ ምናምን በጣም ታድሽሽ። እኔ ሴት ነሽ እየመጣሽ ነው ነው። በዛ ላይ ደግሞ ማለት ነው መናገርና ለእናንተ ማስቀረት የምፈልገው ነገር ውድ ቤተሰቦቼ፣ ሀይሚ ይህን ቪዲዮ የእውነቴን ነው የምላችሁ፣ በቃ ቂም አትያዙባት፣ እርሱት። ነገ ይቅርታ በጠየቁ አይቀርም ነገ የምናቃታ የምምጧት አይቀርም። የምለምናችሁ ያንም ነው እንጂ ከንግግሯና ከንትኗ ግን ፊት ላይ አማርኛ ነልቀቀኝ አልሸነፍ ባይነት የጀግና ሴት መሆኗ በጣም በቃ ሰርፕራይዝ አርጎኛል። ግን ቦታ አልመረጠችም በቃ እልሃን የምትወጣበት ቦታ አልመረጠች፣ ባይኖርሽ በጣም በቃ ምናምን የእውነት ነው። ወይኔ ወይኔ ወይኔ አንዳንድ ወንድ ቢሆን በቃላ ያደርግ ነበር ልጅቷ። እኔ ማቃትና መመዝናት በአሁን ማንነቷ ሳይሆን በፊት በነበረው ጸባዩ አለው። የእውነት የምትወደድ ልጅ ነች፣ በጣም የእውነቴ ነው። እኔ ፐርሰናሊም በአንዳንድ ጉዳዮች ስለማያውቅ በጣም ትሑት ልጅ ነች። ያ የተረገመ ልጅ ነው፣ ይቀየራል። ያ የተረገመ ልጅ ነው እንጂ በእውነት የልጁ ትግስቱ በጣም ትግስት አይደለም እንጂ አስባችሁታል። የቀድሞ ፍቅረኛችሁ ወይም ደግሞ በሆነ ጉዳይ እንትስትሉ በቃ ያ ድሮ የሰጣችሁትን ስጦታ አምጥቶ የሚጥልላቸው የነሳው ነው የምሰርበው የእውነት ኧረ

እንዴት ነው ሚዲያ ላይ አምጣታ እሱን ለማዋራር ተቀበለኝ ማለት ምንድነው? አንቺ ለቀ ሙሉ ንዝንዝ አታርፊም እንዴ? ለምን አርፋለሁ? እቃዎችን እስከመለስ ውሰድልኝ ከዛ በኋላ ተውሃለሁ።

በየርሽበት እንደዛ ያከበሩሽ አብረሽ ፎቶ እንነሳ ምናምን ያርጉ ዝናሽ ላይ የሰቀሉሽ አንድ ሌሊት አይፈጅባቸውም። በሁለት ዓመት ውስጥ ያገር የገነባሽውን በሁለት ዓመት ውስጥ የገነባሽውን ፍቅር ከአንጀታቸው ለማውጣት ይህ ኦዲየንስ ጊዜና ቦታ አይመርጥም። በአንድ ጀመር በአንድ ሌሊት ያወርድሻል። የእውነቴን ነው እንዴ እነሱ ማክበር አለብሽ የራሳቸው ጉዳይ። እንደልብን የምናገረው አይባልም እረ፣ በስማ እኔ እንዴት እንደምፈራቸው አላየሽም? እንዴት እንደምፈራቸው አልተረዳሽምም? አልገጓሽምም? በስማ እኔ በጣም ነው የማከብራችሁ። በሀይሚ ጉዳይ በጣም ሆት ሆኜ በእል ከተናገርኳቸው፣ ውድ ቤተሰብ በጣም ይቅርታ። የዛሬው ቪዲዮ ግን ማለት ነው ከልብም ከምንም ከምንም በጣም ልብ የሚሰብር ሆኖ ስላገኘሁት ስሜታዊ ሆኜ ልታዩን ትችላላችሁ። ነገር ግን ከምንም በላይ እናንተን በእሷም ስም በራሴም ይቅርታ መጠየቅ እፈልጋለሁ የማየው ነገር ከጣም በጣም ስሜታዊ ስላደረገኝ ነው። በጣም ሶሪ። በስማንነት አምተሽ ምን ልፈልግ እዚህ ምንድን ነው እቅድሽ? ወይስ ይሄ አንቺ ሀይሚ ነሽ? ሀይሚ እንደ ተከበርሽ ተከብረሽ ቁጭ በሀይሚ ስነ ስርዓት እ ምናምን እያልሽ እረፊ። ስነ ስርዓት የራስሽ ጉዳይ ከፈለግሽ እንከባበር

ከኔ ብሎ ምንም ካልበለ ሌላ ነገር ውስጥ አትጂ። አልሄድም ነው ምን ነገር ካለ አድርግ ነው ምናምን። አልሄድም ስትከበር አይገባህም እንዴ? በጣም ብዙ ጊዜ ትግስት ወይ ትግስቱ ትግስቱ ትግስቱ በቀለ ብሩኬድ ትግስቱ በቀለ ብየዋ ነው። ትግስቱ ነው። ከዚህ በኋላ እኔ ብዬ የምጠራው ትግስቱ ብዬ ከጠራው፣ እንዳትወዛገቡ ትግስቱ ብዬ መጥራት የምፈልገው ብሩኬ ነው። በዚህ አጋጣሚ መናገር የምፈልገው ትግስቱ በቀለ ብዬ ልክ እንቁላል ሲወድቅ እንደሚፈረጠው፣ ልክ እንደዚያ እንዲህ ተንከባከብኩኝ። አሁን ግን ልክህን አለፍክ። በጣም አምጥቼ የሰጠሁት እንኳን አለፍክ፣ ጭራሽ ስሚ። እኔ ልኬን ያለፍኩት አይደል እና እኔ ነኝ። ቀስ ብለሽ ደግ እንደ ጻና ያርግሽ።

አቃጠልልሻለሁ እያየሽ በጣም ነው ደስ የሚለኝ። እራሱ ነው ያላቅም። ስነ ስርዓት እዚህ ከአንተ ከነ ምናምን መለየት ነው። ታድያ እኮ ከነ ምናምኑ መለየት ከፈለግሽ እኮ ነገሮችን ሁላ አጣል አድርገሽ፣ ነገሮችን ሁላ ትተሽ ነበር መሆን የነበረበት። በዚህ ደረጃ ልጁን አውቃለሁ። ምንድን ነው አንቺ እኮ ነሽ እየመጣሽ አፍን ከፍች፣ በጣም አፍሽን ከፈች። ምን እቃ ስጦታ ነዋ። ክብረ ቢስ መሆንሽን አየሁ እኮ። የሚያስታውሰኝ ንግግር አልፈልግም። ምንም አይነት ደግሞ እቃዎች አልፈልግም። ከዛሬ ጀምሮ ደግሞ ታያለ። ምንድን ነው አንተን የሚያስታውሰኝን ነገር ጨረስኩኝ አይደለ። ከዛሬ ጀምሮ አሳየው። ምን ታሳይኛለሽ?

ጠሳለሁ ም ል እንደምትለው ወይስ ምንድን ነው? የእሱን ትዕግስት ልክም ምን እስከሚያረጋት ነው? በቃ ተቀበላት። አሁን ምንድን ነው የምትፈልገውን ነገር እኮ አልተረዳንም። በጣም ነው እራሷ ነው ያዋረደችው። አይ እግዚአብሔር ይመስገን። ምናልባት ሰፊ ሰፋ ያለ ሌላ ሰፋ ያለ ንከባ ሌላ ነገር ውስጥ እንዳልገባ

ክርስቶስን በጣም ትዕግስት የሚፈታተን ነገር ነው እያደረገች ያለችው በኢየሱስ ኧረ በእናታችሁ የሆነ ነገር በል በቃ ምንድን ነው በእውነት ኧረ በስመ አብ ምንም ዝም በለው በእናትህ በጣም ያናድገኝ ነው ከምራ ወድ ሄዳ ታ ሰው ደስታ እየፈጠራችሁ እንደሆነ ግን ታውቃላችሁ። ስማጭ አሁን አለ ብቻ ነው ያልኩት። እናንተ በላይ ገደል ገደል ገደል ይገባል። ምንድን ነው?

ለማለት ሞክራለሁ። ይሄ ግን ምንም ማለት አልፈልግም። በስመ አብ ትዕግስት፣ የሰው ልጅ ትዕግስት እዚህ ድረስ ነው። በየሴስ